ሰላም እንደምናላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ አሚባራ ፕሮፐርቲስ ተገኝተናል። እንግዲህ ዛሬ የምንገኘው ሄድ ኦፊሳቸው ነው። አሚባራ ፕሮፐርቲስን እንግዲህ ኢትዮጵያ የሆነው የሚያቅ የለም ብዬ አስባለሁ። ምክንያቱም ሀገራችን ላይ በጣም ትልቅ የሆነ ሜጋ የሆነ ፕሮጀክትን ይዘው እየተንቀሳቀሱ ይገኛሉና እንግዲህ በሬዚደንስም እንዲሁም ደግሞ ኮሜርሻል እየሰሩ ይገኛሉ። ዛሬ እንግዲህ ሄድ ኦፊሳቸው ተገኝተን የምታገኙት ቫሊዩ ምንድን ነው የምትጠቀሙበትስ ነገር ምንድን ነው የሚሉትን እንግዲህ ለእናንተ ይዘንላችሁ መጥተናል ማለት ነው። እንግዲህ ሙሉ ቪዲዮን ተከታተሉ ትላለው እስከ መጨረሻው ካያችሁ ብዙ ታተርፉበታላችሁ ብዬ አስባለሁ። ቢሮ ላይ ብቻ አይደለም፣ ሳይት ላይ መሄደን ምን ይመስላል፣ ያገነባቡ ስነስርዓት ምንድን ነው፣ ምን ላይ ደርሷል የሚለውንም የምናየው ይሆናል ማለት ነው። እንግዲህ አጠገባችን አሚባራ ፕሮፐርቲስ ካፈራቸው ምርጥ የተባለ ሱፐርቫይዘራቸው እንግዲህ ተገኝቷል ማለት ነው። እንግዲህ ያሉትን ዲቴይል ኢንፎርሜሽኖቹን ያከፋፈሉ ስነስርዓት ምን ይመስላል የሚለውን የሚሰጠን ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ስ ራስህንና በድርጅቱ ላይ ያለህን ፖዚሽን አሳውቀን። እሺ እኔ እድሉ እባላለሁኝ የአሚባራ ፕሮፐርቲስ የሻጭ ሱፐርቫይዘር ነኝ። በጣም ቴንኪ እድሉ። እንግዲህ እድሉ አገራችን ላይ እንግዲህ በጣም ትልቅ የሆነ ፕሮጀክት ነው ይዛችሁ የመጣችሁት፣ እንደ ፕሮፐርቲስ በጣም ትልቅ የሆነ ሜጋ የሆነ ፕሮጀክት ነው። ያው የማያውቀው የለም ብዬ አስባለሁ፣ አሚባራ ፕሮፐርቲስ እና ምን ለየት ያለ ነገር ይዛችሁ መጥታችኋል? ከሌላው ካለው ከኢንዱስትሪው በሪል ስቴት ላይ ካለው ኢንዱስትሪ የእናንተ ምን ለየት ያለ ነገር ይዞ መጥቷል? እንግዲህ አሚባራ ፕሮፐርቲስ በዋናነት አሁን ላይ ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ ከሚሰሩ አፓርትመንቶች ሶስት ነገሮችን ኮንሰርን አድርጎ ነው እየሰራ የሚገኘው። ሳይት ስቴድ በደንብ ታየዋለህ። ሶ እነዚህ ነገሮች ምንድን ናቸው? ብዙ ያልታሰበባቸው እኛ ሀገር የሚሰሩ አፓርትመንቶችን ያልታሰበባቸው ነገሮች ነው እየሰራ የሚገኘው። በዋናነት ሴፍቲ ነው። በዋናነት እየሰራ ሴፍቲ አንጻር በጣም ብዙ የተሰሩ ነገሮች አሉ። ሁለተኛ ደግሞ ከፕራይቬሲ አንጻርም እነዚሁም በደንብ እየሰራን እንገኛለን። እሱ በደንብ ብሪፍ አድረግልሃለው። ከኳሊቲም አንጻር በአይንም የሚታየው ነገር ይሆናል። ከሴፍቲ አንጻር የሰራናቸው ስራዎች ምንድን ነው? ወደ አፓርትመንቱ ቤዝመንት ስትገባ ዋን ዌ ነው የሚሆነው ማለት ነው። መግቢያና መውጫው የተለያየ ነው የሚሆነው። ሌላው የቤዝመንት ሲሊንግ ሄት ነው በዋናነት የቤዝመንታችን ከፍታ ወይም ፍሎር ቱ ፍሎሬት ያለው 3 ሜትር ከ7 ሴንቲሜትር ነው የሚሆነው። ይህም ስናደርግ በዋናነት ትልቅ አምቡላንሶች ቤዝመንቱን አክሰስ ማድረግ ይችላሉ እስከ ግራውንድ ድረስ ገብተው እስከ ሊፍቱ ድረስ መሄድ ይችላሉ ማለት ነው፣ አክሰስ ማድረግ ይችላሉ። ሌላው ቤት የሚቀይር ሰው ወይም ደግሞ እቃ ይዙ የሚገባ ሰው ትልቅ መኪኖች፣ ከፍ ያሉ መኪኖችን እስከ ሊፍቱ ድረስ አክሰስ ማድረግ ይችላል። ምናልባት ያው አንዳንድ የሚፈጠር ነገር አይታውቅም፣ እንደዚህ ያደጋው ነገሮች ቢገጥሙ ትልቅ ትራኮች ቤዝመንትና ታች ግራውንድ ፍሎሩን አክሰስ ማድረግ ይችላሉ ማለት ነው። ሶ ከዚህ አንጻር ምንድን ነው ሌላው፣ ሊፍቶቹ ስትሬቸር መያዝ የሚችሉ ሳይዝ ነው ያላቸው ኦልሞስት ሶስት ሜትር ካምሳ አካባቢ ሳይዝ ኖራቸዋል ሶ በዋናነት ስትሬቸር መያዝ ይችላሉ ማለት ነው ሶ የትኛውን ፍሎር ላይ የታመመ ሰው ቢኖር ስትሬቸር ይዘን ገብተን አክሰስ ማድረግ እንችላለን ማለት ነው እነዚህ በዋናነት ከሴፍቲ ጋር የተያያዙ ናቸው ደረጃዎቻችንም የትኛው ፍሎ ላይ ስትሆን ወደ ደረጃው ስትገባና ስትወጣ በራላቸው በ50 ሴንቲሜትር ቲክነስ ሺር ዎል ሆነው እንደ አደጋ ጊዜ መውጫ ያገለግላሉ። እንደ ኤር ፕሬዘር ነው የሚባሉት ማለት ነው። ይህም ከሴፍቲ ጋር የተገናኙ ነገሮች ናቸው። ሌላው ከፕራይቬሲ አንጻር የሰራናቸው ስራዎች በዋናነት እኛ ገር ላይ ብሎክ ቱ ብሎክ ያለው ስፔስ ነው። ብዙ ጊዜ አራት ሜትር ኦልሞስት ስድስት ሜትር እንደዚያ አይነት ጋፕ ነው ያለው። ብሎክ ቱ ብሎክ የእኛ ሚኒመሙ 18 ሜትር ጋፕ ነው ያለው ማለት ነው። ስለዚህ ምንም አይነት የፕራይቬሲ ኢሹ አይነሳበትም ኮምፓውንድ ላይ። ሶ አጠቃላይ 36000 ካሬ ላይ ያርፈ ኮምፓውንድ አፓርትመንት ነው። ሌትድ ኮምፓውንድ ነው የሚሆነው። ሶ 9 ህንጻዎች ይኖራሉ ኮምፓውንድ ውስጥ። ከ9ኙ 6ቱ ፒዩር ሬዚደንሻል ናቸው። ምንም አይነት ሾፕ አይኖራቸውም ከስር። ሶ ከአንደኛ ፍሎር እና ከሁለተኛ ፍሎር ጀምሮ መኖሪ አፓርትመንቶች ይሆናሉ። ከታች ቤዝመንት ፓርኪንግ ይሆናሉ ማለት ነው። ሶ እዚህ ኮምፓውንድ ላይ እንደነገርኩ ብሎክ ቱ ብሎክ ያለው ሚኒመሙ 18 ሜትር ጋፕ ይኖረዋል። ሶ ለቬንቲሌሽን፣ ለላይት በጣም ቆንጆ የሆነ ኢንቫይሮንመንት ይፈጥራል። እዛ ኮምፓውንድ ላይ ማለት ነው። ሶ ከዚህ አንጻር እኛ አገር ከሚሰሩት አፓርትመንቶች ሞር አንድ ስቴጅ አንድ አድቫንስድ የሆነ አንድ የተሻሻለ ነገር አለው። ሶ በዛ መልክ ነው የምንሰራው። በዋናነት ይህን ነገሮችን ስንሰራ ኳሊቲውም ያው በጠበቀ መልኩ ነው። ስታንዳርዱም ላግዠሪ በሚባል ስታንዳርድ ነው። ላይፍ ስታይልን መገንባት ስለምንፈልግ ነው። ይሄኛውም ያደረግ ነው የውጭን ካምፓኒዎች ኢንቮልቭ አድርገውበታል። ለምሳሌ ከኮንስትራክሽን አንጻር ሁለት የውጭ ካምፓኒዎች አሉ ከዲዛይን አንጻር እንደዚሁ የውጭ ካምፓኒዎች የዩናይትድ አረብ ኤሚሬት ካምፓኒዎች ናቸው። ዲዛይንና ኮንሰልቲንግ የሚሰሩት ኮንስትራክሽኑ የቻይና ካምፓኒ ነው የሚሰራው ማለት ነው። ፕሮዳክት እናቀርበው እኛ ነን። ሶ እነዚህ ሞር ፎከስ ያደረግ ነው እነዚህ ነገሮች በደንብ መስራት ስላለባቸውእና ይሄ ብዙ ጊዜ እኛ ሀገር የሪል ስቴት ኢሜጅ ትንሽ ጥሩ አይደለምና በጊዜ አታስረክቡ ኳሊቲ እንደዚህ ነው የሚሉ ነገሮች ስላሉ እኛ በጊዜ ለማስረከብ እንደዚህ አውት ሶርስ አድርገን እየሰራ እንገኛለን ማለት ነው። በጣም አሪፍ ነው። ሶ በእርግጠኝነት እንዳልኩ ነው ከዚህ በፊትም ቪዲዮንም ስጀምረው አሚባራን እንግዲህ የማያውቀው የለም። በከረንት እንደውም ሀገር ውስጥ ያለ ሰው በደንብ ዲቴል ያውቃል ብዬ አስባለሁ ና ወደ ኮስቱ ስንሄድ እንዲሁም ደግሞ የምትሰጡት አገልግሎቶች ላይ ስንሄድ ስለ ቤድሩማችሁ እንዲሁም ደግሞ የአከፋፈል ስነ ስርዓታችሁ ምን ይመስላል? ያው በእርግጠኝነት ብዙ ሰው መስማት የሚፈልገው እሱን ስለሆነ እነሱ ነገሮች እስቲ ብታስረዳል። ኦኬ፣ አዎ። ዲዛይነት ኮምፓውንድ ከዋጋ ወገን ዋጋው ከመምጣት በፊት እኛ ምንገነባቸው ምንገነባው ኮምፓውንድ ሁሉም አንድ ላይ አይደለም የምናስረክበው፣ ፌዝ ባይ ፌዝ ነው። የመጀመሪያ ፌዝ አጠናቀን ወደ ሁለተኛ ፌዝ እየተሸጋገረ ነው የምንገኘው። የመጀመሪያ ፌዝ ላይ ኦልሞስት አንድ አመታችን ነው ከሰራ ነው ሽያጭም ግንባታ ከጀመርን። ሳይት ታየዋለ ኦልሞስት ጂ ፕላስ 17 ሁለት ብሎኮች ግንባታቸው ጨርሰን ፓርቲሽን ኦልሞስት እስከ 9ኛ ፍሎር ደርሰናል ማለት ነው፣ ዊዝን ዋን ይየርስ ማለት ነው። ሶ ከደመኞቻችን ጋር ዲልስ ስናደርግ የነበረው ሁለት አመት ተኩል ነበር፣ ግን አንድ አመት ከስድስት ወር ይቀረናል። ያ ማለት ኦልሞስት ከደመኛ ከተዋወንበት ቀደም ብለን ለማስረከብ ነው እየሰራን የምንገኘው። እዛ ላይ ያሉት ዋን ቤድ ሩሞቹ ከ86 ካሬ ጀምሮ ይኑሩናል ማለት ነው። ሶ አብዛኛው እዛ ጋር የነበረው ፓርክ ቪው ነበር። ሶ እሱ ጨርሰን ወደ አብዛኞቹ ደመኞች ፓርክ ቪው የለም ወይ እንዲመች ነው የሚጀምሩት የሚሉት ነገሮች ነበሩ። እሱንም ኮንሰርት በማድረግ አዲስ ብሎክ ፓርክ ቪው ያለው ብሎክ ካውጥተናል ማለት ነው። ኦልሞስት አንድ ሳምንታችን አይሞላንም ካወጣን አሪፍ ታይም ላይ የመጣው ሶ ክላይንቶቻችንም ይሄን ኦፖርቹኒቲ ማግኘት ይችላሉ። ስለዚህ ከ71 ካሬ ጀምረን እስከ ዋን ቤድሩም ማለት ነው 83 ካሬ ይኖረናል። ቱ ቤድሩም ደግሞ ከ130 ካሬ ጀምሮ ይኖረናል፣ 132 ካሬ ስሪ ቤድ ሩም ደግሞ ከ164 ካሬ ጀምሮ ይኖረናል ማለት ነው። ሶ እነዚህ ላይ ዳውን ፔመንታችን 10% ነው። ለምሳሌ ከባለ አንድ መኝታ ብነሳለ ከ71 ካሬው አጠቃላይ ፕራይሱ 7 ሚሊዮን 810 ሺህ ብር ይመጣል። ሶ ዳውን ፔመንቱ የሚሆነው 10% ነው 780 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቱ ቤድሩም ከ1.4 ጀምሮ ቅድመ ክፍያ ማግኘት ይችላሉ። ሶ እንደያለ ቀሪ ፔመንታቸው እስኪረከቡ ድረስ በ10 ማይልስቶን፣ ያ ማለት በ10 ዙር መክፈል ይችላሉ። ዊዝን በ3 አመት ጊዜ ውስጥ በግንባታው ሂደት ማለት ነው። ሶ ፔመንቱም ለደንበኞች በጣም እንዳይከብዳቸው በአስር ዙር አድርገነዋል። በግንባታው ሂደት እንዲከፍሉ አድርገናል ማለት ነው። አጠቃላይ ላይ ይሄን ይመስላል። በጣም አሪፍ እንግዲህ። እስቲ ደንበኞች እዛ አካባቢ ላይ ቢገዙ እንዳልከው በጣም ዲቴይል ስታስረዳን ነበረ ና እዛ አካባቢ ላይ ቢገዙ የሚያገኙቸው አድቫንቴጆች ምንድን ናቸው? ወይም ደግሞ ለየት ካለ ከሌሎች ሪል እስቴቶች እዛ ቦታ ላይ ቢገዙ የሚያገኙት አድቫንቴጅ ምንድን ነው? ጥሩ ጥያቄ የጠየቅን። ብዙ ደንበኞች የሚጠይቁት ጥያቄ ይሄ ነው። ጀስት አንድ ቤት ላይ ኢንቨስት ስታደርግ ሪተርን ኦፍ ኢንቨስትመንቱ ምን አክል ነው? ምን አክል ጊዜ መልሰዋል? የሚሉት ነገሮች በደንብ ደመኞችም ያሳስባቸዋል። ሶ በዋናነት አንድ ቤት ስትገዛ ሎኬሽን ሞር ፎከስ ማድረግ ይኖርብሃል። ሎኬሽኑን የቤትን ዋጋ ሪተርን ኦፍ ኢንቨስትመንቱን ከፍ የሚያደርግልህ ይሄ ነው። ሶ የኛ ሎኬሽን በጣም ቆንጆ ሎኬሽን ነው። እንዳየው ፍሎ ዋጋ ነው። ፍሬንድሺፕ ፓርክ ፊት ለፊት ሴንተር የሚባል ቦታ ነው። እዚያ ኤሪያ ላይ ፈልግ የማታገኝበት ምንም ነገር የለም። ኤኒ ጆብ ትል የመንግስት ተቋማት፣ ፋይናንሻል ኢንስቲትዩሽን፣ ሆቴሎች፣ መዝናኛ ኤሪያዎች አጠቃላይ እዚያ ነው የሚገኘው ማለት ነው። ይህን እንደ አድቫንቴጅ ማየት ይኖርባቸዋል። ሌላው እንደዚህ አይነት ሴንተር ቦታ ላይ ዳውንታውን ኤሪያ ላይ ሰፊ የሆነ ኮምፓውንድ የሆነ አፓርትመንት አታገኝም። ብዙ ታቋለ ወጣ ብለህ ነው ብዙ ጊዜ ኮምፓውንድ አፓርትመንቶች የሚኖሩት። ሶ ኮምፓውንድ መሆኑ የራሱ የሆነ አንድ ትልቅ ቫሊዩ አለው። ሶ ልጆች ቢኖሩ ኮምፓውንድ ውስጥ ብዙ ፋሲሊቲዎች አሉ። የልጆች መጫወቻ፣ ስዊሚንግ ፑሎች፣ እነዚህ ነው ያካተቱ ናቸው። ትልቅ ዌልነስ ሴንተር ያለው ቦታ ስለሆነ ትልቅ ፋሚሊ ያለው ሰውም ሴኩሪቲን በጠበቀ መልኩ መኖር ይችላል። ሜቢ ዘ ኤሪያ ብዙ የገዙ ሰዎች ይኖራሉ ብዬ አስባለሁ። ረንታል ቫሊዩም በጣም ከፍ ያለ ነው። ስፔሲፊክ ባልገልጸውም የገዙም ደመኞች እኛ ጋር እዛ ኤሪያ ላይ የገዙ ደመኞች እየገዙ ያሉ ደመኞች ስላሉ ኦልሞስት በአሜሪካን ዶላር ነው የሚያከራዩት። ከውጭ የሚገቡ የውጭ ዜጎች ሲመጡ እስከ ሴኩሪቲ ማንፃት እዛ ኤሪያ ስለሚፈልጉት በዛ መልክ ነው ያለው ማለት ነው። ሌላው እኛም ሪተርን ኦፍ ኢንቨስትመንት ሰርተነዋል። ኦልሞስት እኛ ከምናስበው በላይ እስከ 209 ፐርሰንት እንደዛ አካባቢ ነው ያለውና ከምንም በላይ ያ ነው የሚያሳስባቸው ብዬ አስባለሁ። ሶ ይሄን ነገር በደንብ መጠቀም ይችላሉ። ሶ ሪተርን ኢንቨስቱ በጣም ሀይ ነው። በታከራየው በጣም ከምጠብቀው በላይ ነው ረንት የምታረገው። ሶ እንደ ኢንቨስትም ከሚያስቡ ሰዎች አንጻር ካለ በዛ መልኩ ማየት ይችላሉ። ለመኖር ደግሞ በጣም ሰኪዩር ነው። ቅደም እንደነገርኩ ጌትድ ኮምፓውንድ ነው። ሶ ሃያ አራት ሰዓት ጥበቃ አገልግሎት፣ ሴኩሪቲ ካሜራ፣ ማንም የሚወጣበት የሚገባት ሳይሆን ነዋሮቹ ብቻ አክሰስ የሚያደርጉት ኮምፓውንድ ስለሆነ ኮምፓውንድ መሆኑ ብቻ ሳይሆን መሀል ከተማ ሆኖ ኮምፓውንድ ነው። እሱ ራሱ ትልቅ ጥቅም ይኖረዋል ብዬ አስባለሁ። ይህን ነገሮችን በደንብ ማግኘት ይችላል፣ ጥቅሙ ማግኘት ይችላል። በጣም አሪፍ እንግዲህ። ብዙ ጊዜ ሪል እስቴት ግዢዎች ይፈጸማሉ እና እነዚህ አይነት ጊዜዎች በሚፈጽሙበት ሰዓት ላይ እዚህ ሀገር ውስጥም ያለ ሰው አለ፣ ውጭ ሀገርም ያለ ሰው አለ ና ውጭ ሀገር ላይ ያለው ሰው ተወካይ ከሌለው እዚህ ሀገር ላይ በምን መልኩ ነው ከእናንተ ጋር ግብይት መፈጸም የሚችለው? አሪፍ ጥያቄ ነው ያው ካለንም ኤክስፒሪንስ አብዛኛው ክላይንቶቻችንም ዲያስፖሮችም አሉ፣ ሎካሎችም አሉ። ሎካሉ ስልክ ቁጥር ከታች አለ፣ በሱ ደውለው ማግኘት ይችላሉ። ቢሮም ሳይቱ ቪዚት ማድረግ ይችላሉ። ሌላው ከውጭ ያሉ ደመኞቻችን ተወካይ ካላቸው በተወካይ መልኩ ይጨርሳሉ። ተወካይ ከሌላቸው እኛ ነው የምንጨርስላቸው። ኤግዛክት የትኛው ሳይድ እንደሆነ የትኛው ፍሎር እንደሆነ ሁሉም የቤት ቁጥሮች አሏቸው። እዛ ሆነው አስመርጠናቸው፣ አግሪመንት ደግሞ በዲኤችኤል እንልክላቸዋለን። ሁለት ተመሳሳይ አግሪመንት ተሰርቶ አንደኛው ለነሱ ቀሪ ያደርጋሉ፣ ሌላ ቀሪው ደግሞ ወደኛ ይልካሉ ማለት ነው። ስለዚህ አብዛኛው ጊዜ የምንጨርሰው በዲኤችኤል ነው። አግሪመንት ሰርተን በዲኤችኤል እንልክላቸዋለን ባሉበት አድራሻ ቀሪውን ፈርመው ያስቀምጣሉ ሌላ ወደኛ ይልካሉ። በዛ ፕሮሰስ እንጨርሳለን ማለት ነው። ምንም የሚያስቸግር ነገር የለም። ብሎክ ነምበር አለው የትኛው ሳይድ እንደሆነ ሁሉም ነገር ማርክ ተደርጎ ከአግሪመንት ጋር ያያያዝላቸዋል። ሲመርጡም የቤት ቁጥር አላቸው እያንዳንዱ ብሎኮች። እነዚህ ነገሮችን ኢዝሊ በስልክ በዋትሳፕ ኦንላይንም ማግኘት ይችላሉ። በዚህ መልኩ ነው የምንጨርሰው ማለት ነው። ድሎ እንግዲህ የሰጠህንም ጊዜ በጣም ዲቴል የሆነ ኤክስፕላኔሽን አድርገልናል ብዬ አስባለሁ። በመቀጠል እንግዲህ ሳይቱ ላይም ሄደ ምን ይመስላል የሚለውን የምናየው ይሆናል ማለት ነው። ለሰጠን ጊዜ ከልብ እናመሰግናለን። እንግዲህ ፕሮግራማችን አላለቀም። አሁን ደግሞ በቀጣይ ሳይት ላይ ሄደን እንዴት ነው እየተገነባ ያለው እንግዲህ አሁን እንግዲህ ያወራናቸው ነገሮች አክቹዋል ሳይት ላይ እየተሰራ ያለው ፕሮግረስ ውስጥ ምን ይመስላል የሚለውን የምናየው ይሆናል ማለት ነው። እንግዲህ አብራችሁን ቆዩላለን። መልካም ነው ገኘው አሚባራ ፕሮፐርቲስ እየሰራ የሚገኘው አክቹዋል ሳይት ላይ ነው ማለት ነው። እንግዲህ ኳላይ እንደምታዩት በጣም የሚያምርና ውብ የሆነ ቪው አለው። ኳላችን እንግዲህ አንድነት ፓርክ እንዲሁም ደግሞ ሸራተን አዲስ ይገኛል። በዚህ በኩልም ደግሞ በጣም የሚያምር ቪው አለው። ንግድ ባንካችን እዚህ ጋር ነው። በጣም የሚያምር ነው ቪው። እንግዲህ አክቹዋል ሳይቱ ላይ ተገኝተን ፕሮግረሱ ምን ይመስላል እየተሰሩ ያሉት ነገሮች ምን ይመስላሉ? የሚሉትን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ላለው እንግዲህ ሳይቱንም የሚያሳየን መሀንዲስ ይኖራል። ዲቴል የሆነ ኢንፎርሜሽንም እዚህ አክቹዋል ሳይቱ ላይ ምን አዳዲስ ነገሮች አሉ፣ የሳይት ሎኬሽኑ፣ እየተሰራ ያለው በመሸጥ ላይ ያለው ብሎኩስ የትኛው ነው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ራስህንና አሚባራ ፕሮፐርቲስ ላይ ያለህን ፖዚሽን ብታስተዋውቀ እሺ፣ ሮቤል እባላለሁ ኢንጂነር እና ያለውን ነገር ከኔ ጋር በደንብ ስለ ሳይቱ ሞር በደንብ ለተመልካቾቻችንም ምንገልጽ ይሆናል ማለት ነው። በጣም አሪፍ ነው። እንግዲህ እንደማየው ቪው በጣም ነው የሚያምረው። እንግዲህ አሁን ከረንት ላይ ያለንበት ብሎክ ጂፕላስ ስንት እንደሆነ ውስጥ ውስጥ የሚያካትቱት ነገሮች ምንድን ናቸው የሚሉትን እስቲ ዲቴል የሆነ ማብራሪያ እንድሰጠን ነበር። መልካም እንግዲህ አሚባራ ፕሮፐርቲስ እያስገነበው ያለው ይህ በጣም ሰፊ ኮምፓውንድ ነው። 357 ካሬ ላይ ያርፋል። ኮምፓውንዱ በሶስት አቅጣጫ ከሰሜን ውጭ ባሉት አቅጣጫዎች በሙሉ መንገድ ነው የሚያገኘው። ባለ 20 ሜትር ስፋት ያለው መንገድ አለ። ወደ ቸርች ደግሞ የሚወስደው ባለ ሰላሳ ሜትር ስፋት መንገድ ይኖራል። በምዕራብ በኩል ደግሞ እንደዚህ ተጨማሪ የ20 ሜትር ስፋት ያለው መንገድ ኮምፓውንዱን ያገኘዋል። ስለዚህ ነዋሪዎች በቀላሉ መውጣት መግባት የሚችሉበትን እድል ያገኛሉ ከሰራውን እንዲንጉ ሲጀምርል አንተም ቅድም ለመግለጽ እንደሞከርከው በጣም ቆንጆ እይታ ያለው ብሎኮች እኛ ጋር ማግኘት ይችላሉ ነዋሪዎች መጥተው ቤተ መንግስት በደንብ የሚታይበት ወዳጅነት ፓርክ ወይም ደግሞ ፍሬንድሺፕ ፓርክ የምንለው በደንብ በግልጽ የሚታይበት ሳይንስና ቴክኖሎጂ ሙዚየሙ ሸራተን በዚህ በምስራቅ በኩል የምናገኛቸው በጣም ማራኪ የሆነ እይታ ያላቸው ቦታዎች ናቸው። ከዛ በተጨማሪ በደቡብ ደግሞ እነዚህ የፋይናንሻል ተቋማት የምንላቸው ንግድ ባንክን ጨምሮ ሳንጋተራ የምናገኛቸው ደግሞ ትልልቅ እንደዚሁ ቢዝነስ ተቋማትን በዚሁ ማየት እንችላለን። ኢትዮ ፖስታ አገልግሎት እዚሁ እናገኛለን። ዋና ኢትዮ ቴሌኮም ዋና መስሪያ ቤት እዚሁ አለ። በዚህ በምዕራብ በኩል ደግሞ ሊሴ ገብረማርያም ትምህርት ቤት አለ በጣም በትልልቅ ተቋማት የተከበበ ኮምፓውንድ ስለሆነ ነዋሪዎች እዚህ በሚኖሩበት ሰዓት ላይ ሁሉንም ነገር በዎኪንግ ዲስታንስ ወይም ደግሞ በእግር ሄድ ብለው የሚያገኙት ነው የሚሆነው እና እንደ አጠቃላይ ደግሞ እኛ እየሰራን ያለናው ፕሮጀክት ደግሞ ነዋሪዎችን ታሳቢ ያደረገ ቤተሰብን ታሳቢ ያደረገ ስራ ስለሆነ ሁሉንም ነገር እዚሁ የሚያገኙ ነው የሚሆነው። እንደ አጠቃላይ አስር ብሎኮችን የምንገነባው ከአስሩ ሰባቱ ፉሊ ሬዚደንሻል ብሎኮች ነው የሚሆኑት። አሁን የቆምንበት ባለ 17 ፍሎር ብሎኮች ናቸው። እንደምታየው ቴራሱ አልቆ ስትራክቸሩ አልቆ ፓርቲሽን ከታች የተሰራ ነው። 12ተኛ ፍሎር ላይ ደርሰዋል። ፓርቲሽን ልስን 7ተኛ ፍሎር ላይ ደርሰዋል እና እዚህ ላይ የሚገዙ ሰዎች ደስተኛ የሆኑበት ሁኔታ ነው ያለው ከዛ በተጨማሪ ደግሞ አምስት ብሎኮች እንደዚሁ ከነዚህ ሁለት ብሎኮች ጀርባ የፓርክ እይታም ያላቸው ህንፃዎችን አውጥተናል ማለት ነው ለሽያጭ እነሱም ደግሞ እንደዚሁ የኮንስትራክሽን እንቅስቃሴ ላይ ነው ያሉት ከዛ በተጨማሪ ደግሞ ሶስት ብሎኮች ይሄ የፖስታ ቤት መንገዱ ዳር ዳር ላይ ኮሜርሻል ብሎኮች ነው የሚሆኑት ምክንያቱም ሬዚደንሻሉ ለብቻ ነው ምንም አይነት ኮሜርሻል የለውም ኮሜርሻል ለብቻው አለ እሱ ላይ ሙሉ ለሙሉ ቢዝነስ ተቋማት እዛ ጋር ኦውን አድርገው ወይም ደግሞ ተከራይቶ የሚጠቀሙት። እንዲሁም ድርጅቱ እንደ ድርጅት ደግሞ ወደ ሰባት የሚሆኑ እህት ኩባንያዎች ስላሉት እዛ ጋር ሄድ ኦፊሱ የሚሆንበት ከዛ በተጨማሪ የተወሰኑ ፔንትሃውሶች እና ሬስቶራንት አገልግሎት የሚያገኙበት ቢውልድንግ ይሆናል። ከጎኑ ደግሞ ሙሉ 11 ሺ ካሬ ላይ የሚያርፍ እስከ ግራውንድ ፕላስ ትሪ ድረስ ፖድ የሚኖርና እሱ ሪቴል ነው የሚሆነው፣ እንደ ሾፒንግ ሞል ይሆናል። በጣም ግዙፍ የሆነ ከዛ ደግሞ የድርጅቱን አፓርትመንቶች የሚይዙ ህንፃዎች በዛ ሳይድ ይሆናሉ። አብዛኛውን ደግሞ ወደ ግቢው ሬዚደንሻል ይሆናል። ላለው ሬዚደንት ሜንበር ደግሞ እንደዚሁ ግልጋሎት የሚሰጡ ፋሲሊቲዎች ደግሞ አስፈላጊ ነው። ምክንያቱም እንደ ቤተሰብ እዚህ ጋር ስትመጣ እነዚህም ፋሲሊቲዎቹን ታሳቢ ያደረገ ስለሆነ ራሱን የቻለ አንድ ግዙፍ ቢውልዲንግ ላይ እነዚህ ስዊሚንግ ፑሎች፣ ጂምናዚየም፣ ፕሌን ግራውንዶች ኢንዶር ላይ የምናገኛቸው ሆነና አውትዶር ላይም እንደዚህ በተጨማሪ ስዊሚንግ ፑልና ፕሌን ግራውንድ ይኖራል እና ግቢ ውስጥ እንደ ግቢው ኦልሞስት ወደ 30 ፐርሰንት የሚሆነው ስፔስ ካለው 35751 ካሬ ማለት ነው። 30 ፐርሰንት የሚሆነው ፍሪ ስፔስ ነው። ብሎክ ቱ ብሎክ ያለው ርቀት በጣም ቆንጆ የሚባል ነው። ላይት ቬንቲሌሽን በደንብ ሰርኩሌት ያደርጋል። አሁን እንኳን እዚ ጋር ያለንበት ሁለቱ ብሎኮች በመሃላቸው 21 ሜትር ርቀት አለ። ስፔሳቸው በጣም ሰፊ ነው እና ላይት ቬንቲሌሽን ችግር የለባቸውም ብሎኮቹ። ከዛ በተጨማሪ ደግሞ ነዋሪዎች እንደ ነዋሪ አሁን እዚህ ያለንበት ቴራስ እንደው ትንሽዬ ለማሳለፍ ነው እንጂ የሚሆኑት ፕሮግራሞች ለማዘጋጀት አይሆኑም። ንፋስ ስላለ ያለው ወይዘር አመቺ ስለማይሆን በብሎኮች መካከል ወይ ፈርስት ፍሎር ላይ ወይ ደግሞ ሰከንድ ፍሎ ላይ በጣም ሰፋፊ የሆነ ወደ 800፣ 600፣ 500 ካሬ የሚሆን ስፔስ እኛ ጋር ይኖራል። ስለዚህ ኢቨንቶች ሲኖሩባቸው እዛ ጋር ማሳለፍ የሚችሉበት ሁኔታ ነው ያለው እና ግቢው ላይ በጣም ሰፋ ያለ ለልጆችም ለዋቂዎችም መዝናኛ ታስቦ የተሰሩ ቦታዎች ይኖሯቸዋል። በጣም አሪፍ ነው። ሶ ግንባታው ስቴጅ ኦልሬዲ የገዙ ሰዎች በምን ያህል ጊዜ ውስጥ ለማስረከብ ነው ፕሮሚስ ያደረጋቸው? እንግዲህ እነዚህ ሁለት ብሎኮች ኤ እና ቢ የምንላቸው እዚህ ጋር ማለት እስከ ሌተናቸው ኦልሞስት አልቋል። ፓርቲሽን ፊኒሺንግ ስራ የተሰራ ላይ የተሰራ ነው ያለው እነዚህ ሁለት ብሎኮች አሁን በሚቀጥለው አንድ አመት የምናስረክባቸው ብሎኮች ነው የሚሆኑት። ከጀርባ ያሉት ደግሞ እንደዚሁ የራሳቸውን የኮንስትራክሽን ታይም ጠብቀው ነዋሪዎች በገዙት በአግሪመንታቸው መሰረት የምናስረክባቸው ነው የሚሆኑት። አሁን እነዚህ ሁለት ብሎኮች የፓርክ እይታ ያላቸው ኤና ቢ የምንላቸው ነው የነበሩት። ከዛ በተጨማሪ ደግሞ ግቢ ውስጥ ኤና ቢ ላይ መጥተው የፓርክ እይታ ያጡ ደንበኞቻችን ከግቢው ላይ ደግሞ አንድ ብሎክ እንደዚሁ የቀጥታ ፓርክ እይታ ያለው ብሎክ አውጥተናል። ብሎክ ጂ እንለዋለን። እሱ ላይ ማግኘት ይችላሉ። እኛው ላይ ያጡ ማለት ነው። አሁን ሽያጭ ጀምራቸዋል ማለት ነው። ተጀምሯል። በጣም አሪፍ። ሶ አሁን አንድ ሰው እዚህ ጋር ህንጻ በሚገነባበት ሰዓት ላይ እንዳልከው በሶስቱም ሳይዶች የተለያዩ አይነት እይታ ይኖራል ብለኛልና መሀል ላይ ብሎኮች በሚኖሩበት ሰዓት ላይ እነዚህን እይታዎች እንዴት ነው ያለ ማግኘት እድሎች አሉ ወይስ እንዴት ነው? ሁሉም እዚህ ጋር የሚገነቡት ግንባታዎች ሁሉም ቪው ያገኛሉ። አሁን ከፓርክ ጋር በተገናኘ እነዚህ ሁለት ብሎክ እና ብሎክ ቢ ምንላቸው በደንብ ያገኛሉ። ከዛ በተጨማሪ ብሎክ ጂ የምንለው ሙሉ ለሙሉ ያገኛል። ሌላ ደግሞ እንደዚሁ እነዚህ ሁለት ፍሎሮች እነዚህ ሁለት ብሎኮች ባላ ባለ 17 ፍሎር ስለሆኑ ከጀርባ የምንገነባቸው ባለ 25 ስለሆኑ ከሱ ከፍ ያሉ በደንብ እይታ ይኖራቸዋል። በተጨማሪ ወደ ፒያሳ የሚያዩ ቤቶች አሉ፣ ወደ ብሔራዊ የሚያዩ ቤቶች ይኖሩናል። ስለዚህ በተለያየ አቅጣጫ ቆንጆ እይታ መኖሩ ተጠቃሚ ያደርጋቸዋል ማለት ነው። የፓርክ እይታ የሚያገኙ አሉ፣ ሲቲ ቪውም እንደዚሁ እይታ ይኖራቸዋል ማለት ነው። በእርግጠኝነት ያው ፓርኪንግ ችግር የለም ብዬ አስባለሁ። ሁሉም ቢልዲንጎች ቤዝመንት አላቸው አይደል? በሚገባ በጣም ሰፋፊ የሆነ አሁን እዚህ ያለንበት ሁለቱ ብሎኮች እንኳን ሶስት ሺ ሁለት መቶ ሜትር ስኩዌር ላይ ነው የሚያርፉት ወደ ቦታ ሶስት ቤዝመንት ግራውንድ ፍሎር ድረስ ፓርኪንግ ነው። ያ ማለት አራት ፍሎሮች 3200 ካሬ ላይ ያረፈ ፓርኪንግ ይኖራቸዋል። ዩኒቶቹ የሚጀምሩት ከግራውንድ ፕላስ 1 ጀምሮ ነው። ህንፃዎቹም ስፕሊት የሚያደርጉት እዛ ጋር ነው። ከጀርባ የምንገነባቸው ገነባቸው ደግሞ ልዩ የሚያደርጋቸው እስከ ግራውንድ ፕላስ 1 ድረስ ፓርኪንግ ነው። ኦኬ ፍሎሮቹ ወደ ላይ በጨመሩ ቁጥር የነዋሪዎችን ቁጥር ስለሚጨምር ፓርኪንጉን በዛ በዛው ልክ መጨመር አለበት። ሁሉም አፓርትመንቶች የኔ የሚሉት በራሳቸው ስም የተሰየመ ፓርኪንግ ቦታ ይኖራቸዋል። የተወሰኑ ጌስት ፓርኪንጎችን በውጭ ላይ ይኖራሉ። በተጨማሪ ደግሞ እንደዚሁ ኦፊስ ታወራችንም ወደ አራት አምስት ቤዝመንት ነው የሚኖረው። እዛ ጋም እንደዚሁ ፓርክ ማድረግ የሚችሉበትን እድል ያገኛሉ። ማለት ከፓርኪንግ ጋር እንደዚህ አይነት ሀሳቦች ነው ያሉት። በጣም አሪፍ። ሶ አሚባራ ፕሮፐርቲስ እንግዲህ ግንባታ ያው፣ ሁሉም ፕሮፐርቲዎች እንግዲህ ይገነባሉ። የተለያዩ አይነት ከተማችን ላይም በጣም ብዙ አይነት ፕሮፐርቲዎች አሉ። አሚባራ ፕሮፐርቲስ ከነዚህ ፕሮፐርቲ ኦነሮች ለየት ያለ በግንባታው ዙሪያ ላይ ለየት ያለ ቴክኖሎጂ ምን ተጠቅሟል? ስራውን እንዲፋጠን ግንባታው በጣም በተቻለ አቅም እንዲፋጠን ምን ለየት ያሉ ነገሮችን ተጠቅሟል? እንግዲህ እኛ አሁን እየገነባን የምንገኛቸው እነዚህ አጠቃላይ ሬዚደንሻል ብሎኮችን መጀመሪያ ቀድመን ለማስረከብ ነው እየሰራን ያለ ነው። ያ እንደመሆኑም መፍጠን እንዳለበት ከዚህ አንጻር ማቴሪያሎቹን ቀድመን ነው የምናስገባው። ሳይት ላይም ስንወርድ የምታየው ይሆናል። ቀድመን ነገሮችን እናዘጋጃለን። ከዚ በተጨማሪ ደግሞ በወር ውስጥ አራት ስላቦችን እየሞላን ነው የምንሄደው። ስለዚህ ይሄ ቶሎ እስቀሊተናችንን ወይም ስትራክቸሩን ቶሎ ጨርሰን ለማስረከብ ማለት ነው። ስለዚህ በፍጥነት ምንም የሚዘገይ ነገር አይኖርም። ሶ ሲሊንግ ሀይቱስ ምንድን ነው? አሁን ብዙ ጊዜ ሬዚደንሻል በሚሰሩበት ሰዓት ላይ እንደዚህ አይነት የማጠር ነገር ከኮስት ኢፌክቲቭ ለመሆን ከሲሊንግ ቱ ሲሊንግ ያሉት ቁመቶች የማጠር ነገር እንዲሁም ደግሞ ኮለኖች በህንፃዎቹ ላይ በምታይበት ሰዓት ላይ መሀል መሀል ላይ ፊትለፊት ላይ የምታገኛቸው ነገሮች አሉና በፍሌክሰብል አይደለም ለፓርቲሽን የእናንተስ የግንባታ ሜትድ ምን አይነት? እንግዲህ የጠየቀው ጥያቄ በጣም ጥሩ ጥያቄ ነው። ምክንያቱም የሚገዙ ሰዎችም ደግሞ ሊያስተውሉት ከሚገቡት ነገሮች መካከል አንደኛው ይሄ ነው። በተለይ ከተማችን ላይ የተገነቡ ያሉት አፓርትመንቶች በጣም ዝቅ ያሉ ከመሆናቸው አንጻር እኛ ያንን ነገር ለማስተካከል ሞክረናል። አሁን እኛ ጋር ሁሉም አፓርትመንቶች ጋር ብትገባ ሲሊንግ ሄይት ሶስት ሜትር ከሀያ ነው እና በጣም ዘለግ ያለ ጎላ ያለ ሲሊንግ ሄይት ነው የምታገኘው። ከዛ በተጨማሪ ደግሞ ስፓኑ ነው። ሴንተር ሴንተር ያለው ስፓን አቬሬጅ ስንወስድ እኛ ጋር በየስምንት ሜትሩ ነው ኮለኖች ያሉትና የኮለን ስትራክቸር ቤታቸው መሀል ላይ አይገቡ እሱ ብቻ ሳይሆን ደግሞ አሁን የቤት መሀል ላይ መግባት አለመግባት ብቻ ሳይሆን ፓርኪንግ ጋር ስትሄድ ለተሽከርካሪዎች እንቅስቃሴ አመቻ ያደርገው ከኮለንኮለን ያለው እርቀት አጭር ሲሆን ስድስት ሜትር አምስት ሜትር ሲሆን ለሙቭመንት አመቻ አይደለም። እሱን ታሳቢ ያደረገ ክፍተት አላቸው። ከዛ በተጨማሪ ደግሞ ፓርኪንግ ጋር ስፓኑ ብቻ ሳይሆን የሴሊንግ ሄይትም ሶስት ሜትር ከሰባት ስለሆነ የትኛውም ተሽከርካሪ እንደልቡ ገብቶ መውጣት ይችላል። ከጊዜው ጋር አብረን ለመሄድም ደግሞ ቻርጅንግ ስቴሽን አላቸው ፓርኪንግ ጋር እና ነዋሪዎች በቀላሉ ቻርጅ አድርገው መውጣት የሚችሉበትን እድል ይሰጣቸዋል። ከዛ በተጨማሪ አቀማመጦቹ የአፓርትመንቶቹ አቀማመጥ ሁሉም ወደ ውጭ እንዲያዩ ሆኑ፣ በአራቱም አቅጣጫ ወደ ውጭ ያሉ፣ ስለዚህ ሞር ላይት ወደ ቤታችን እንዲገባ ሞር ቬንቲሌሽን እንዲኖረው ያስችላል ማለት ነው። ከአቀማመጣቸው ከዛ ኤሌቬተሮቻችንም በጣም ሰፋፊ ሆስፒታል ሳይዝ ናቸው። የትኛውንም ሰርቪስ ሰጡናል። እያንዳንዳቸው እስከ 1300 ኪሎ ግራም ድረስ መሸከም የሚችሉ የሆስፒታል ስትሬቸር ገብቶ መውጣት የሚችል በት ሁኔታ ነው ያለው። ስለዚህ ረዘም ያለ ፈርኒቸርም ሲኖራቸው አስገብተው ማስወጣት ይችላሉ ማለት ነው። እነዚህ እነዚህ ነገሮች ከዚኛው ኤናቢ ላይ ሰዎች ወደዋቸው ያየናቸውን ነገሮች አስቀጥለናል። ከዛ በተጨማሪ ግን መጨመር አለባቸው ብለን የምናስባቸውን ነገሮች ደግሞ አዲሶቹ ብሎኮች ላይ እንደዚሁ ይጨምረናል። የሊፍት ቁጥር በማብዛት ሞር ተደራሽነት እንዲኖራቸው ከዛ በተጨማሪ ሰርኩሌሽን ኤሪያውን በማስፋት ለቬንቲሌሽን ተጋላጭ ከማድረግ አንጻር እንደገና ኪችኖቻችንንም ናራል ላይትና ቬንቲሌሽን እንዲያገኙ ታሳቢ ያደረገ ስራ ነው ከጀርባ የተሰራው። እና እዚህ ጋር ሰዎች ቅር ያላቸው ነገር ካለ እዛ ከጀርባ ደግሞ ተሻሽሎ ነው የሚመጣው። ምክንያቱ ፌዝ ባይ ፌዝ መስራት አንደኛው ጥቅሙ ነገሮችን እያስተካከልክ እየጨመርክ ሰዎች የበለጠ እንዲወዱት እያደረግክ መሄድ ይችላል። በጣም አሪፍ ነው። አሁን ከረንት ሊሀፕን እያደረገ የመሬት መንቀጥቀጥ አለና እነዚህ አይነት ነገሮችን እንግዲህ ሰው ከሴፍቲ አንጻር ያው ይፈራልና፣ አሚባራ ፕሮፐርቲስ እነዚህ ነገሮች ምንድን ነው ኮንሲደር አድርጎ ምን እየሰራ ነው የሚለውን ነገር እስኪ አንዳንድ ነገሮች ታስረዳ። መልካም እንግዲህ እነዚህ አሁን ሁለቱ የገነባናቸውን ብሎኮች ከጀርባ የምንገነባቸውን ብሎኮች ላይ የቢልዲንግ ኳሊቲ ወይም ደግሞ የህንፃውን ጥራት በጠበቀ መልኩ ለመስራት በየጊዜው ኮንክሪትም የብረትም ሲገባ እንደዚሁ ሳምፕል ቴስት የተደረገ እያለፈ ወይም ደግሞ ጥራቱን እየጠበቀ እንዲሰራ በማድረግ ደረጃ ምንም የሚወጣለት ነገር የለም። ከዛ በተጨማሪ ግን የብረት ሳይዝ ወይ የብረት ጭማሪዎች አሉ። የ25% አካባቢ ጭማሪ ይኖርና አትሊስት የሚመጣውን ቴንሽን ፎርስ ሬዚስት ማድረግ እንዲችል እነዚህ አይነት ስራዎች ተሰርተዋል። ስለዚህ ነዋሪዎች እዚህ ጋር ሲኖሩ ምንም አይነት የዛ አይነት ስጋት በውስጣቸው እንዳያደርግ ወይም ደግሞ እንዳይከሰትባቸው ለማድረግ እዚኛው ላይም ተሰርቷል። ከሚቀጥለውም ላይም እንደዚሁ ካለው ከተማው ላይ ከሚሰራው ወጣ ብሎ ለመስራት ተሞክቶ፣ በጣም አሪፍ እንግዲህ በጣም ዲቴል የሆነ ኤክስፕላኔሽን ነው የሰጠን እንግዲህ ኢንጂነር ሮቤል። እንግዲህ በጣም ነው የምናመሰግነው ለሰጠህን ኤክስፕላኔሽን ከልብ ከልብ አድርገን እናመሰግናለን። እንግዲህ ሰላም አሚባራ ፕሮፐርቲስ በደንብ ዲቴል የሆነ ኢንፎርሜሽን እንዳገኛችሁ ምንም ጥርጥር የለኝም። ኦፊስም ሄደን ያሉትን የክፍያ ሜቶዶች ምን ይመስላሉ የሚሉትን አውርተናል። እንግዲህ አሁን ደግሞ እዚህም ደግሞ ሳይት ላይም ተገኝተን ኢንጂነር ሮቤል በቂ የሆነ ኢንፎርሜሽን ነግሮናል ማለት ነው። እንግዲህ እነዚህ የምታያቸው ቢልዲንጎች በየጊዜው ብሎካቸ ከጊዜ ወደ ጊዜ እየወጡ እየተሸጡ ስለሆነ ይህንን አማራጭ እንግዲህ በአንድ የምታገኙት ነገር ስላልሆነ በተቻላችሁ አቅም ይህንን ቪዲዮ ካያችሁት ወዲያው ወደ መግዛት ብትገቡት ጥሩ ነው ብለን እናስባለን። እንግዲህ በተቻላችሁ አቅም እናንተም በአካል ተገኝታችሁ አሰራሩ ምን ይመስላል፣ እንዴት ነው እየተገነባ ያለው የሚለውንም እንግዲህ በአካል መታችሁን ብታዩት ጥሩ ነው ብለን እናስባለን። እዚሁ ሀገር ውስጥም ከሌላችሁ እንዲሁም ደግሞ እዚህ መታችሁ ለመግዛት የማትችሉም ከሆነ የራሳችሁን ወኪልም ልካችሁ ዲቴል የሆነ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። እንግዲህ ስልካቸውንም እዚህ የምናስቀምጥላችሁ ይሆናል። ለነበረን ቆይታ ከልብ አድርጊ ያመሰግናለሁ። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በየጊዜው እንደዚ አይነት ቆንጆ የሆነ ኢንፎርሜሽኖችን ይዘንላችሁ እንመጣለን። ለነበረን ቆይታ ከልብ ከልብ አድርጊ አመሰግናለሁ። መልካም ጊዜ።